በደሴ ከተማ እየተገነቡ ያሉ የልማት ስራዎች የከተማዋን እድገት የሚያፋጥኑና የማህበረሰቡን ተጠቃሚነት የሚያረጋግጡ መሆናቸውን ዶክተር አሕመዲን መሐመድ ገለጹ። የአማራ ክልል የከተማ ዘርፍ ተቋማት መሪዎች በደሴ ከተማ የመስክ ጉብኝት አድርገዋል። አበሻንለይ የአማራ ክልል የከተማ ዘርፍ ተቋማት መሪዎች በደሴ ከተማ የኮሪደር ልማት የከተማዋን ስማርት ሲቲ አገልግሎትና ሌሎች ልማቶችን ተመልክተዋል። በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አሕመዲን መሐመድ አመራሩና ህዝቡ ተቀናጅተው እየሰሯቸው ያሉት የልማትና የመልካም አስተዳደር ስራዎች የሚበረታቱ ናቸው ብለዋል። ስማርት ሲቲ አመለካከት ላይ ነው መጀመሪያ የሰሩት የአመራር ቁርጠኝነት በጣም ወሳኝ የሆነበት ዘርፍ ነው። ስለዚህ የአመራር ኮሚትመንቱ ወደ ተጨባጭ ሆኑ። በተለይም ደግሞ የህዝቡን ሰላማዊ እንቅስቃሴ ሊያረጋግጡ የሚችሉ የተለያዩ የካሜራ ስራዎች እንደዚሁም ደግሞ የህዝቡን የአገልግሎት ችግርም ካለበት ሆና ቦታ ሆኖ መገልገል የሚችልበትን ከመሬት ጋር የተያያዙ ከከተማ አገልግሎት ጋር የተያያዙ ከስመ ንብረት ዝውውር ጋር የተያያዙ አገልግሎቶችን በኦንላይን ሲስተም አድርገው ስራ አስኪያጁ ከንቲባው ካሉበት ቦታ ሆኖ አገልግሎቱን የሚሰጡበትን የኦንላይን ሲስተም እንደዚሁ ማየት ይችለናል። ይሄ በተጨባጭ የማህበረሰብን ችግር እየፈታ እንደሆነ እስካሁን ድረስ ወደ ሁለት ሺ አንድ መቶ አካባቢ የሚሆኑ ተገልጋዮችን በዛ ኦንላይን ሲስተም እንደተጠቀሙ አይተናል፣ ማረጋገጥ ችለናል። ይህ ተጠናክሮ መቀጠል ያለበት ነው። በከተማዋ እየተሰራ ያለው የኮሪደር ልማትም ከተማዋን ለነዋሪዎቹ ምቹና ተስማሚ ከማድረጉን ባሻገር ሌሎች ልማቶችም መሰረት የሚጥል መሆኑን ነው ዶክተር አሕመዲን የተናገሩት። ለየት ባለ ሁኔታም የተቀናጀ መሰረተ ልማት ያካተውበት በጣም በትልቁ ነው እየተሰራ ያለው እንዳያችሁት፣ ለመንገድ ለመስራት የማይመቹ ቦታዎች ላይ በርካታ ቤቶች ተነስተው ትልልቅ የሚባሉ ሪቴንሽን ወሎችን አፈር መከላከልም ከተፈጥሮ አደጋም ሊከላከል የሚችል እና ለደሴ ለብዙ አመታቶች መሰረት የሚጥል መሰረተ ልማት ነው እየተሰራ ያለው። ይሄ ሲጠናቀቅ ለኮሪደር ልማቱ ትልቅ አቅም ነው የሚሆነው። ኮሪደር ልማቱ ከመንገዱ ጋር ኮሪደር ልማቱ ከተቀናጀው መሰረተ ልማት ጋር አብሮ እየሄደ ነው። በዛ ውስጥ የተለያዩ የመሰረተ ልማት አቅራቢ ድርጅቶች ተቀናይተው ተናበው እየሰሩ እንደሆነ ማየት ይችላል። የከተማውን ማህበረሰብ እና ለልማቱ የሚነሱ የህብረተሰቡን ክፍሎች ተሳታፊና ተጠቃሚ ለማድረግ እየተሰሩ ያሉ ስራዎች ሌሎች አካባቢዎችም ተሞክሮ እንደሚሆኑ ነው ዶክተር አሕመዲን የገለጹት። በጣም ጥሩ ደሴ ላይ ያየነው የህብረተሰቡ ትብብር ነው። በተለይም ለዚህ ለልማት ለኮሪደር ልማትና ለመንገድ ማስፋፊያ ሲባል በመንገድ ዳር የነበሩ በርካታ ቤቶች ነበሩ የምናውቃቸው፣ እነዚያ ቤቶች አሁን ሁሉ ተነስተዋል። ሶ በአካባቢ ያለውን ማህበረሰብ አንድ ሁለት ሰዎችን ለማናገር ሞክሬ ነበርና ያየሁትና የነገሩ ነገር ማህበረሰቡ በጣም ደስተኛ እንደሆነ ከከተማው አመራር ጋር በጋራ ሆነው እየሰሩ እንደሆነ ይሄ ደግሞ መሰረተ ልማት እየተሰራ ያለው ለነሱም ለቀጣይ ለልጆቻቸውና ለቀጣይ ትውልድም ተጠቃሚነት ሲባል እንደሆነ አምነው ተባብረው እየሰሩ እንደሆነና ከዛ በመነሳታቸው ለልማቱ ሲባል ቅሬታ እንደሌላቸውና ተናበው እንደሰሩ ነው ይሄን ያሳዩት ይሄ ትልቅ አይ ቲንክ በሌሎችም ቦታ መስፋት ያለበት ትልቅ ተሞክሮ ነው። ይሄ አመራሩ ምን ያህል ከማህበረሰቡ ጋር ተግባብቶ ማህበረሰቡ ጋር እየተማመነ እየሰራ እንደሆነ የሚያሳይ ስለሆነ ይሄንን እኛም እንደ ጥሩ ተሞክሮ ወስደን ሌሎች ከተሞችም ላይ እንደዚሁ እንዲተገበር ለማድረግ እንሰራለን።